ብዙ ተባዙ ምድሪቱንም ሙሏት ከሆነ ትእዛዙ፣ ምድሪቷ ሞልታለች። ከገደብ እንዳናልፍ ትእዛዝ እንዳንጥስ፣ ጎበዝ ፍሬን ያዝ። አለገጣሚ ስለምን ፍሬን ነው የምታወራው? ጉሎሚ ዶሮ ብታለም ጥሬዋን አሉ። ጥቅም አልባ መኪናዎች ት ስርየዋል። የመኪና ፍሬን ጠፋ፣ ባርል አመድ በዱቄት ይስቃል የሚባለውን አባባላት ታውቁ። ዛሬ ደግሞ ምሳሌ አነጋገር መማሪያ ቀን ነው።

ሀብታለህ ከደጀ የሚል የመጀመሪያ ጥም እርግጠኛ ነኝ የመጨረሻ እንደሚሆን። ለምን ሲባል የከብቶች ምግብ ሳር ፍራሽ ላይ አድረህ በህልም ቀንዳም በሬ ስታይ አርብቶ አደር ባለሀብት ሆንክ መሰላ። አይግሩኝ እንደ ሀሳብ አንተ ስታነብ እንጂ ስትጽፍ አያምርብህ። ስለዚህ አንባቢውን ማህበረሰብ እንዳታሳጣን በእናት ። እሰይ ጋሽ እንደውም መጡ። መዋጮንም ጋሽ ይመረከታል ጠይቃቸዋ። ምድረድ ጃቡላጋ፣ ይሄ ነገር እኔ ላይ ነው የምስቁት። ታዲያ በማን ነው? በእኔ ነው ጋሼ? በአንተ። እዚህ ይሳቃል። እኔ ራሱ እስቃለሁ። መሳቂያውላ ደግሞ ትስቃላችሁ እንዴ ጋሼ። ዛሬ ስራ የለም ንዴ? ደስ አለህ ባለመኖሩ። እኔ ጋሼ ለስራ ያለኝ ጥልቅ ፍቅር እያወቁ፣ ጥልቅ ባህር ግባ። እውነቴን ነው። የአንተ ሥራ መሆን የነበረበት እዛ ቀበሌ ነበር። ያስምጠው ምኑን ልክ ነው። ለማለት ነው ጋሼ። ለማንኛውም ይውላችሁ ትሰማላችሁ፣ ከዚህ ሰዓት አንስቶ አዲሱ ቅርንጫፍ ሄዳችሁ እንድሰሩ ከራሴ ጋር መክሬ ጨርሻለሁ። ጨርሻለሁ በቃ ተከፈተ። እንደ እሱ ገራሽ፣ እስኪ አትንቀልቀል። ይውላችሁ ትሰማላችሁ። ይኸው አሁን አዲሱ ቅርንጫፍ የተከበረ ሰፈር ነው። እዚህ እንደለመዳችሁት ይኸው እሴት ዳሌ ላይ እለጠፋለሁ ብላችሁ፣ ይውላችሁ አንዱ ባለስልጣን በኋላ ግንባራችሁን ብሎ ደማችሁ ደመቀልብ እንዳይሆን እኔ አይመለከተኝም። መጠንቀቅ አለባችሁ። አይደረግም ጋሽ፣ በጭራሽ አስቡ። እናመልጣለን ምን ውሻ አመሉን በዱላ እንጂ በዳቦ አይተው፣ ቅዱስ ግን በዳቦ ይተዋል። በቃ ምድረ ውሪውላ አሁን ዳይ ወደ አዲሱ ገራጅ፣ ሁልሽም ከአሁን ሰዓት ጀምሮ ወደ ስራ። ምድረ ቆሼ ቆንቦሮ ይሆናል። ተከተል እንደዚህ አይነት ቀልድ አላውቅም። እሱ ነው እንደሚገርሙት፣ ቀንዱን ከማለት አልፌ ዋንጫ ነው የምሰራሉት። ላቤን ጠባርጌ የገዛሁት ማንከሽከሻ ዞር ብዬ እስክመለስ ይዞት ይሄዳል። ኖርናታ አይ፣ ሳኩልሽቴ የኔ ልጅ ነፋስ አይደለም። እሺ፣ አንቺም ማንከሽከሻ የምሰርከው ያው እንደው መጣልሽ በሉ አባትና ልጅ ተማከሩና፣ እቃይን መልሱልኝ። እኔ ሌላ ምንም አልፈልግም፣ እቃዬን ብቻ ነው የምፈልገው። እቃይ ናት እና ማንከሽ ከሻሽን በይ። እሱም ቢሆን ለኔ እቃዬ ነው። ሴትዮ እቃሽን ዛይሽላ ለፈልጊ እንዳልሽ፣ ግን ማንከሽ ከሻሽ ልጄ ወስዶ ከሆነ ጠይቆልኝ እሱ ነው የሚሻለው። ችግር አዋረድከኝ፣ አንተ እያለ ምን ችግር ይጠፋል? አረ ችግሬንማ ጋር ያጥፋል። አሜን አሜን። እንግዲህ ችግሩ አንተ አንተን ያጥፋ። ምን እንድትጸጸት ሰው አንገትን ትደፋለህ። ምን ብዬ ነበረ እ እርካሽ ነገር አትስረቅ፣ ደና ደና ነገር ላይ ፎከስ አድርግ አላልኩ? ቤቱ ባዶ ነው። ለምንድነው እንደው ስራህን ላይ የምትለው እ ደና ነገር ማየት አትችልም። ደና ነገር መስረቅ አትሞክርም። ባለፈው የሰው አንገት አንቀህ ሊበላ የነበረ ዳቦ ይዘህ መጣህ። ግፋ የሆነብህም እንደ ኧረ ተመካሻ አትሁን፣ ውሻ አትሁን ተልካሻ። እሺ ዳቦ ነው መጣህ በምን ሊበላ ነው? በደረቀ ዳቦ አንገታችን አንቀህ ልገለብህ። ለማባያ ሚሆን ጊዜ ፈተሽ ፈተሽ አታደርግም? ብች ትንጠልጠል ነገር ብቻ ይዘህ ብቅ የምትለው ነገር እኮ እኔ በአንተ ጊዜ ዛኔ ይገባኛል። አባዬ በደምብ እረዳሃለሁ። ምን አሁን ነጭ የሰረካትን ማንክሻ መልስ። ምን ይታወቃል፣ ፈታሪ ደሞ ከነሱ ንጉ ጀባሊ ይችላል። ደግሞ እዚህ ከያ ከዛ ለቃቅም ያወጣቸው የቤት እቃዎች በሙሉ እድሳት ይፈልጋሉ። እነሱ ነው ሸጣቸውና ብሯን ታመጣለሽ። እኔ ደሞ በብሩ አዲስ እቃ ተካበታለሁ። እስኪ እንደወንዶች ወጣ በል ተሰራቂ። ቆሙ ሞልቷል እዚህ መንደር ለመንደር እየተልከሰከስክ በስንት ሲቀ የገነባሁትን ስሜን እንላለውት ዝም ብዬ ማይ እንዳይመስልህ፣ አስቀፈድዳለሁ። ምን ማን ለማንም ታስቀፈድደኝ?

ምን ታኩራኛል? በመጀመሪያ እንኳን ወደ አዲሱና ብዙ ኢንቨስት ወደ ተደረገበት ጋራጃችን እንኳን በሰላም መጣችሁ። እንግዲህ በታታሪነት እና በአዲስ ማንነት ነው ይህን ጋራጅ መቀላቀል ያለብን። ን አ እኔ ግን በጣም ፈርቻለሁ። ይህ ደሞ ወ ለ እን ምን ያስፈራል? በቃ እንዲህ ተሰብስበን ጋሼ ቢመጣ በቀደም ዕለትም እንደተፈጠረ እያንዳንድ ታውቃለህ። እባክህ አበል ሌለውም እንጂ አበል ቢኖረው እራሳቸው ጋሼ ራሱ መጥቶ ይቀላቀሉ ነበር። አንተ ደግሞ በዚህ ቆንጅዬ ልጅ መሰብሰብ ራሱ የአበሎች አበል አይደል? እን ተሳሳትኩ። እን ትነበብዬ ለፍፁም ግሩምዬ ግሩምዬ ባክ ያልበላ ናቸው። ሴቶች ነው። ይቅርታ። በእናትሽ በቃ መሳበና ጓደኞች ነበሩ። ስስቅ ነው ያልኩት። ብቻ አዎ፣ ጓደኛ ላንቺ በጣም ደስ ብሎኛል። በዛ ላይ ደግሞ ጓደኛ እንደምንሆን ቃል ገብቶልኛል እና ከዚህ በኋላ እንደፈለግሽ ልታገኘው ነው። እንዴት ደስ እንዳለኝ ያው ነበር። ሄሎ ቅዱሴ፣ ምን

አራቤላ ላይ እዛ ሹንቃ ነው እንጂ እንደዚህ ያደረጉት የመጨረሻ ምርጥ ያራዳ ልጅ ኮኖ ብትዩ ልደታኔ ምሩ ነው የሚነግርሽ። በቆይታ ደግሞ ማን ያውቃል?

ለምን የኦቢት ብር ማለት ጭንጭጭንቀት ነ ጭንቀት በስነ ስርዓት ነው ሻይ እንዳላጠፋል አንድ አፍን ይበላል እንዲ ከከት ታው እንጂ ምን አደረገ እሱ እኮ እንደ ጓደኞቹ ስላየን ነው ግን እንድና ካልፈለጋችሁ ይቀራል ችግር የለውም አረ እንደዛ አድርግ ታዲያ ለምን እንዳያውቅ አልፈለጋችሁም ስላልፈለጋችሁ አለ ንግሩንች የምትናገሩት አፉን ስለሚበላው ነው እንጂ ማወቅ ሽማየት ይቀራል ያው ጊዜው ሲደርስ ለማለፈልጌ ነው ምንድን ነው ይህን ያህል ባይሆን እኛ እንገለጠልላቸውና

እንደ እኔ ግን ከባድ ችግር ሳይገጥማቸው አይቀርም። ጋሽ ይህን ነገር ያውቃል። እነ ቅዱስን ደንግጠው ነው የወጡት። እሱ ላይን አይመለከተኝም። እኔ ግን ህጋ የሆነ መረጃ ፈልጋለሁ። ትክክል፣ ፍትሐዊ ነሽ። በዚሁ አጋጣሚ ሳልነግርሽ ማላልፈው ነገር አለ። በቃ በቃ። እናንተ ግን ስራ እንዴት እየሄደላችሁ ነው? አንድ ፈላስፋ ምን ይላሉ መሰለሽ? በህግ አምላክ! እሱ ምንም አላለም። አንተም ዝም በል። እንድትፈጥን ብቻህን ተጓዝ። ሩቅ እንድትጓዝ ግን ከሰዎች ጋር ተጓዝ ይላል። መጻፍ ተጓዥ ተጓዥ ምንድነው? አስሬ ተጓዥ ተጓዥ የምትለኝ ሯጭ ነው? ጻፈው ወይስ ጻፊ ነው? ጻፈው ምን አይነት ግሩም የሆነ ንግግር ነው! ልክ እንደ ስሜ አ ቀባቱ በዛ እንጂ በሰበቡ መምሬ ምነው በስበቡ ስሜ ካልተጠራል። እናንተ ኮፊ ሲሰጣችሁ አትቻሉም። በልበል ወደ ስራ

እሷም ትሆኑብኛ ፍል ታድላ በዚህ ልክ ዋጋ ጉድ። አንተ ግን የምርህ ነው። አላመንክኝም እንዴ? አንቺን የመሰለሽ ቀርስ ልጅ ቀርስ ነኝ ራሱ በአንቺ ደብር ነው እንደ ጆተን የሚሰሩት። ሂድና ብዙ ገዝተ ጓደኞችን አስቀናቸው እ ጎረቤት በልቶ ያደገ ልጅ ይህም ማለቱ ታምር ነው። በነገራችን ላይ የኔ ቆንጆ እንጀራ መብላት የጀመረው ከጀሞ ጋር ሲተዋወቅ ነው እንዴ? ማለት ከልጅነቱ እስካሁን ድረስ በቆሎ፣ ዘንጋዳ፣ አጃ ምናምን ሲበላን ያደገው አሁን የጠራቸው የምግብ ስሞች ናቸው። እኔም ግን ለመጀመሪያ ጊዜ ነው ስሰማቸው። አይደል እባክህ መሽች ከዛሬ

ደግሞ ከልጁ ጋር እንዳትጣሉሽ። እሱን ለኔ ትይው። አትጣሉት ያለሽ እንዴ? ነፍሱን ነው የምበለው ወይ። በእናታችሁ አትጣሉ። ኧረ እኔ አልጣላም። ኩርንችት ልትጣላ ነው እንዴ? ግጥም አድርጌ ነው አምጣለሁ። ኩርንችት አ መካሻኩ ነው። ታዲያ ቢሆንስ እሱ ከህግ በላይ ነው እንዴ? ኧረ ተው ተው፣ እንዳትጣሉ ልትረዳኝ ፈልግ ስለ አንቺ ነግሪያት ፍቅረኛ እንደሆን ታውቃለች። እንዳስብሽ አይደል እንዳትጠጋኝ። አታፍርም እንዴ? ላስረዳኝ ስትለኝ እዚህ ተለጣጥፈ ስትሳሳም እያየሁ ምን ይለጉማል? ተናገራ ምንደም ታስረዳኝ? ውቢት እየነገርኩሽ ምንም አትንገረኝ አልፈልግም። እኔ እናቴን ሞታ ፈፍ ላይ ጥዬ ስለአንተ አስባለሁ። አንተ እዚህ ሽኮለሌ ትላለህ የነበረው በሮኩ እሱ። ቆይ ሌላ ሴት እንደደረክብ የኔ ሴት ተረጋግ እንጂ እንዳውራ እንኳን እድልስ። ቆይ እሺ ምንድን ነው? ልስማ። ለማዘር የሚሆን ብር እንታበድረን ጠይቃት። ያሰብኳት ልጅ ናት። የምርህና ባቲ ለምን ዋሻለው? እኔ ይቅርታኛ ጌታ ስለማፈቅርህ ቀና አለው እንጂ ጠርጥሬህ አይደለም። መቼም ትረዳኛለህ አይደል? እኔ አንቺ ነኝ። ካንቺ እቺ የማንም ልሆን አልችልም። የኔ በቃ ልጅ አንተ ጋር ነበር ልመጣኝ ነበር እሺ ጋሽ ላውራና፣ ልሸኝሽ። አይ እኔ እሄዳለሁ፣ ነገ እንገናኛለን። እሺ ነገ አንተ ጋር መጥቻ አድራለሁ። የምርሽ ነው? አዎ እንድመጣ አልፈለግክም እንዴ? አለመምጣትሽ ነው የማልፈልገው። እሺ በቃ እኔ አሁን ልሂድ፣ ነገ መጥቻ አንተ ጋር አድራለሁ። እሺ እደውልልሽ። ሰዓቱ ሳይሆን እንደዛ ነው ብለህ ነው ዳሽ። በቃ በቃ፣ ወደ ስራ፣ ወደ ስራ፣ ወደ ስራ።